እንትና በትሳም ኖሮ እኮ ግን አታረዝግም አታረዝግም። ምን አታረዝግም? ምን አታረዝግም

ያርጋት ብዬ አስደወልኩለት። አሁን እኮ ባህሪዋም ሁሉ ይቀያየራል። የጊዜና ሰዓት እና ምን የሚበላው የሚጠጣው ማነው ግን የሚከባከባት ሰው አላጣንም ነበር። ሰፈሩ የሰፈሩ ነው። በዚህ መጣለች

በቃ ስለሷ ነው የሚያወራ። በቃ ስለሷ ከሷ ሷን ካልጠየቀ ስለሷ ካላወራ በቃ መተኛት የለም። ቅርሷ እንዲ በቃ አንድና ነው ማዚያው መገላገል ነው። ምኑንም ምኑንም አጭሰው እንጂ ቤት ቡናውንም ሆነ ብያት ነው አስፈላል ይችላል። ነው እንክብካቤ ትፈልጋለች። አሁን የእርግዝና ጊዜ ደግሞ ባህሪያቸው ይለወጣል። ሁሉም ሴት ባይሆንም አንዳንዶች እንደዚህ እንትን ይላቸዋል፣ ይጫናቸው የለም። ይኸውልህ፣ ክትትሉ ክትትሉ ነው። ኮሷ እንደምንም አልቆጠረችም። ያ ሰውዬ እየሰዚ ሰፈር የነበረ ሰው ይሄ ምን እየዞረ የሚያክመው ረብስ ማንበል እንዴ? ያላስነከም ነኝ ለማንም ልጅ እና አላስነካትም። እውነት ነው

እራሱ ደግሞ ሰውዬው እንሂዳ አስቸገረው ጀመር። እነሱ ዳታ ነው ስንቱን ምን አስቀርተውም። አለማየሁም በቃ ወደ እኛ ከተማ ለከተማ እየዞረ ከተማ ለከተማ መዞር ጀመረ። አላልኩለትም? እኔ ምን አውቄው። ደግሞ አዳዲስ ሰዎችን አግኝተዋል መሰል እዛ ከእነሱ ጋር እየጠጣ ነዋ። ይጠጣል ጀመረ። አንተ ደግሞ ተመሳሳይ የአንድ አካባቢ የድሮን ዘመን እያነሱ የልጅነታቸውን ጨዋታ የተጫወቱ አንድ ቀን እኳ አየኋቸው። ጉድ እኮ ነው ምት ተሰብስበው ቶ አካታ ነው አካታ ደህና አድርጓል። ደህና አድርጓል። እሱ ቶ በደንብ ወጣትነቱ ሰርቶ ነው አሁን ተቀምጦ ቢጠጣ የሚጠጣ እና ዋል አደለ። እንዲሁ ዝም ብሎ ተዘፍዝፎ ሲጠጣ የሚውልና ከእኔ ጋር ሲሆን ሲሆን እኮ እንደዚ አይሆንም። እንዲሁ ጨዋ ጨዋ ትልቅ አደለ ትታፈራለህ

ያን የመሰለው ወንዝ ደጅ ላይ ደጅ ነው ረግጦ እያለፈ። እንደው አንተስ? ኧረ ተው ግድ የለም እንትን ያለኝን ሊያስበላኝ ዘላለም እኔ እንደው ምን ያደርግልኛል ዘላለም። እህ ለአንተ ስ ባይሆን ምን አለ ሌላ በላተኛ እኮ ሞቷል። አከራይቼ ዋድ ያለው ኔ እኔ በመድበት እንዲሁም እኮ ለሱ ብዬ ነው እኔ እዚህ ቦታ ላይ የተቀመጥኩ እንጂ እኔ ምን ምን ምን ይቀርብኛል። እኔ መዟዟሩን ደስ የሚለኝ ድሮ ጀምሮ ታውቀኛል

ስራ ይሻላል። እንደዛ ነው። ስተርጅና ሲራራ ነጋዴት ወጥ እና ምን ችግር አለ? ልብ አይሞት እንጂ፣ ዋ ልብ አይሞት እንጂ አቅም ፍዳት ወረዳ ይኸው ከእነዚያ ከእነ እንትና ጋር ነው መሰል። ነው እኮ የመጣ ነበር

እኔ ጋር ተጣልታ አለማየሁና እሷ እሷ ደግሞ እሷስ እንደው እሷን እንደው የእሷንስ ከልጅ ማለት ነው። ደህና ሆናችሁ ሰነበታችሁ። ወንድሜ ነህ። ለምንድነው ለማንም የምትልልህ? እሱን ወንድሜ ነው። እንደው የተባረከች ልጅ አየህ፣ እንደው ወንድሟ ይገርማል። እንዲህ አሁን የሚያርግ ሰው አለ? አንታ ታታባሪያም ነው፣ ታታባሪያም ነው። እግዚአብሔር ይባርካት። በአንዱ ቢቆዳ እሷን ነው። እንደውም ባከብረኝ እሷን አክብሬ እንደውም በቃ። ማን መፈራት ማከብራት ብትኖር እናቷ ልጅ ናት። እሷን ነው ማከብራት፣ እናቷ ልጅ ናት። እናት ባሪያው እኮ ምንድነው የምትለኝና

እንዴት ያለ ቦታ መሰለኝ? ለኔ እንዳትለኝ። በቃ ተኛ። ሩቅ ነው እንዲሁም ቦታውም ሩቅ ነው፣ መንገድ ላይ ነው። በኋላ ተተነሳሁ፣ በኋላ ይሻል በቃ። ስንት ሰዓት ልምጣ? ወደ ማታ። እኔም ቢሆን እሰማሀለሁ፣ ሰውም ቢሆን ችግር የለውም። በቃ ተለብ ግባ

እንግዲያውን ለአቀባበል በደም በደምብ ባድርገን፣ ነው አቀባበል ማድረግ ያለብህ የልጅ ልጅ ዘላለም። የልጅ ልጅ እኮ ነው የሚመጣ። በል በል፣ እመጣለሁ። ትንሽ ቆይቼ፣ ታች ነው፣ ወደ ታች ነው። ነቃ ነቃ

አንተ ብዬ ከዛ ድረስ መጥቼ እናድርጎ ይሻላል። ምን አትገባ ደግሞ በእሱ እምታሰበ አንተ አይደለ? ልብ ልብ የሰጠው ያላስበውን አሳስባችሁ ያሳስበው ነበረ፣ እንደው አልታሳስበው ነበረ። ይኸውልህ እችን ልጅ ማግባት ከፈለግክ ዝም ብለህ እንጂ የምን ማግባት ከፈለግክ ነው? እሷ ልጅ ካገባ ነው፣ በዚያ አይነት ሁኔታ ነው። አሁን አለማየሁና ቃል ማሳምን የምትችል ዝም ብለህ

የሆነ ጎረምሳ ነው የሚመስለኝ እንደዚያ አል አለቀልቆም በንዲንኳ ስልት ሁሰን በም እዚህ ሰፈር ሰው መጥቶ ተደፍሮ የማያውቅ ሰፈር ውስጥ ሌላ ጎረምሳ መጥቶ የሆነ ነገር አደረገ ከተባለ እኔ አለቃቸው የአንተ ሚስትነቱን

ጎመን ይሆናል። አንተ ልጅ በቃ እየዞርክ ከተማ ለከተማ መዞር ጀመርክ። ከተማ ነው ጀመርክ። እንዴት ያለ ነው ከአንዱ ቦታ ወደ አንዱ ቦታ መዞር ጀመርክ። ደግሞ እንደዚህ አይነት ነገር አመጣህ። የማን ደብሮኝ ጫማ አውቀዋለሁ። ይሄኛው ጎመር ያረገው

እንዴው፣ ዝም ብለህ መጋደም ነው አንተ ግን ስራህ አይደል እኮ። አየው ህልም ህልም እያየች ነው የሚሆን ብዬ ነው አንተ

ግን አንተ አሁን የመጣ እንዴት ነው? ሳታያት ነው? ነው የሚባል አማርኛ ሳር እና አባትህን አገኘኸው? አሁን ሳይሆን ቅድሙ ነው ሳለ። ቅድሙ ነው ሳለማ አገኘው። ዋ፣ ምን አለች? ንግር ያሉ። እኔ ሰማት ይሻላል

እየመጣህ እንደ ነበር ከተጋደም እንደሆነ ተጋደማል። አለ በለዚያ እንትን እንዳበጠብጣ ማለት ነው ቶ